ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 9 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር የሜጀር ጀኔራል ውባንታ አባተ ተወርዋሪ ሰራዊት የአገዛዙን ጦር ስልት ያከሸፈ ጥቃት ፈጽሟል። የቀጠናው ዘመቻ ቀጥሏል። የፋኖ ጦር ቢቸናና አካባቢው ላይ የአገዛዙ ቅጥረኛ ባንዳዎችን ጨምሮ በጠላት ኃይል ላይ እርምጃ መውሰዱን አስታውቋል። በርካቶችም በቁጥጥር ስር ውለዋል። ፕሬዚዳንት ኢሳያስ እኔ አብይን ለመውጋት አልተንቀሳቀስኩም፣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 በጎንደር የሜጀር ጀኔራል ውባንታ ባተ ተወርዋሪ ሰራዊት ያገዛዙን ጦር ስልት ያከሸፈ ጥቃት ፈጸመ። አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና፣ ሜጀር ጀኔራል ውባንታ አባተ አንደኛ ኮር፣ ሜጀር ጀኔራል ውባንታ ባተ ተወርዋሪ ክፍለ ጦር ከትናንት በስቲያ ስለፈጸመው ጥቃት የክፍለ ጦሩ ህዝብ ግንኙነት መምሪያ ኃላፊ ፋኖ ሀቃለው ጸጋ ማብራሪያ ሰጥቷል። ኃላፊው በግንቦት 7 2017 ዓ.ም ዝምሃና ፈንዲቃ ላይ ያገዛዙ ሰራዊት ኪንቲ ላይ የነበረውን ውጊያ ከጀርባ በተን አጋዥ ኃይል ሲያመጣ ጥቋቁር አናብስቶቹ የውባንተ ልጆች ጠላትን አደባይተውታል ብለዋል። ዋንኖ ሐቅ አለው ስለዛሬው ጥቃት ሲያብራራ በዛሬው ዕለት ግንቦት 9 2017 ዓ.ም የሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር ከእስቴ የወጣውን የብልጽግና ሰራዊት ከግላውዲዮስ የጀመረ ሞሻ ውባንተ ተራራ ጉማራና ልጫን በብርሃን ፍጥነት አስለቅቆ ድርሻ አባታቸው እንዲጠፋ አድርጓል፣ ሲል አስረድተዋል። የውባንተ አባተ ልጆች የአሸናፊነት ስነ ልቦናን የተላበሱ ፋኖነትን ከአባታቸው ውባንተ አባተ የወረሱ ነፍጠኝነት መለያቸው የሆነ ፖለቲከኛም ሆነ የትኛውም ቁማርተኛ የትኛውም ቁማርተኛ ኃይል ጭምብሉ የሚገለጥበትና በጥቅሉ የፋኖ ትግል በውል የተረዱ ናቸው ሲል ህዝብ ግንኙነቱ ኃላፊው አክለዋል። አንዱ ለሆዱ ሌላው ለነፃነቱ ያደረበት እውነታ እየተገለጠ ነው ያለው ኃላፊው አምሃራነትን በደማችን እየጻፉ ያሉት አማሮች ለወንጀለኞች ለጎጠኞች ለቁማርተኛ ፖለቲከኞች ለፋሽስቱ አገዛዝና በአጠቃላይ ባርነትን እምቢ ያለ የብርጋዴር ጀኔራል አሳምነው ጽጌ የአርበኛ አስቻለው ደሴ ትውልድና የሜጀር ጀኔራል ውባንተ ልጆች መነሻቸውንና መዳረሻቸውን ያወቁ አስራታዊያን ናቸው ሲልም ጓዶቹን ገልጿቸዋል የፋኖ ጦር ቢቸና እና አካባቢው ላይ ያገዛዙ ቅጥረኛ ባንዳዎችን ጨምሮ በጠላት ኃይል ላይ እርምጃ መውሰዱን አስታወቀ። በአማራ ፋኖ ብሔራዊ ኃይል በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌዳ አመራሮች በተሰጠ ትዕዛዝ ኡስማኔ ሰይድ የተባለ ቢቸና ከተማ ቀበሌ ዜሮ5 አባሮ ሰፈር የሚኒሻ አባል በመሆን የአካባቢውን ሕዝብ ሲወጋና ሲዘርፍ የነበረ ባንዳን ጨምሮ ያገዛዙ ቅጥረኞች ላይ እርምጃ መወሰዱ ተነግረዋል። ስምንተኛ በላይ ዘለቀ ክፍለ ጦር ሕዝብ ግንኙነት ኃላፊ ፋኖ ይበልጣል ጌቴ ለኢትዮ 251 በሰጠው ማብራሪያ አባ ኮስተር ብርጌድ በሚያስተዳድራቸው ወረዳዎችና ከተማዎች ጠላት ይዟቸው በሚገኙ ከተማዎች ዛሬ ቅዳሜ ግንቦት 9 2017 ዓ ም ከጠዋቱ 12 ሰዓት ቢቸና ከተማ 05 ቀበሌ ልዩ ቦታ አባሮ ሰፈር ኦፕሬሽን መውሰዱን ገልጸዋል። በሌላ በኩል በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስተር ብርጌድ ጦር አዛዥ የሆነው ሀምሳ አለቃ ዮሴፍ ቢያዝን እጅ ሰጠ በሚል በአገዛዙ የተናፈሰው መረጃ ፍጹም ውሸት መሆኑን ኃላፊው ገልጿል። የአባ ኮስተር ብርጌድ ወታደራዊ አዛዥ በአገዛዙ ኃይል የውሸት ፕሮፓጋንዳ ጎንደር ታይምስ በሚል የፌስቡክ ገጽ ያሰራጨውን ውሸት መሆኑን ተናግረዋል። ይህ በእንዲህ እንዳለ በየዱሃ ከተማ የአገዛዙ ኃይል የሮንድ ጠባቂዎች በቁጥጥር ስር መዋላቸው ታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ከሌሊቱ አምስት ሰዓት የዱሃ ከተማ ሰርጎ በመግባት አገዛዙ በከተማ ከተማ አሰማርቷቸው የነበሩ የመረጃ ሰዎችን በሮንድ ጥበቃ በነበሩበት ሰዓት በቁጥጥር ስር አውለዋል። የተያዙት ግለሰቦች አገዛዙ በድሃ ከተማ አስገድዶ ሮንድ እንድንጠብቅ አድርጎናል፣ ምህረት ይደረግልን ሲሉ ጠይቀዋል። የኤርትራ መንግስት አሜሪካ እያቀረበችብኝ ያለው ሀሰተኛ ክስ ቀጥሏል ሲል መግለጫ ወጣ። የፕሪቶሪያ ስምምነት በኤርትራ ምክንያት አደጋ ውስጥ ነው ሲሉ የዩናይትድ ስቴትስ የፖሊስ ኤክስፐርት ለሴኔቱ አባላት መግለጻቸውን ተከትሎ የኤርትራ መንግስት ተቃውሞን አሰምተዋል። ግንቦት 13 2025 በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለው ውጥረት ጦርነት ያመጣል የሚል ማስጠንቀቂያ አስተጋብተዋል። እንደ ዋነኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩ መሆኑን አንስተዋል። ትናንት ማምሻውን መግለጫ ያወጣው በኤርትራ የአሜሪካ ኤምባሲ በአገሪቱ የመረጃ ሚኒስቴር ገጽ በኩል አሰራጅተዋል። ሮሃ በተመለከተችው መግለጫ የኤርትራ መንግስት በዚህ ሳምንት የተሰበሰበው የዩኤስ ሴኔት የውጭ ግንኙነት ኮሚቴ በሚያሳዝን ሁኔታ በኤርትራ ላይ የተሳሳቱ አመለካከቶችንና ያልተረጋገጡ ክሶችን ደጋግሞ አንስቷል ብለዋል። በተረጋገጡ እውነታዎች ላይ በመመርኮዝ እነዚህን ጉዳዮች ግልጽ ማድረግ አስፈላጊ ነው ያለው መግለጫው በኤርትራና በኢትዮጵያ መካከል ስላለው ውጥረት ዙሪያ ስጋታቸውን ያነሱት ሴናተር የኤርትራን ወታደራዊ ቅስቀሳ ብቻ በመጥቀስ ሚዛናዊ ያልሆነ ሀተታ አስፍረዋል ብለዋል። ኤርትራ ለጦርነት እየተንቀሳቀሰች አይደለም። በእርግጠኝነት በኢትዮጵያ ላይ ወታደራዊ እርምጃም ሆነ የፖለቲካ ተሳትፎ አላደረገችም ሲል መግለጫው አክሏል። በቀጠናው ውስጥ ያለው ውጥረትና ስጋት የመነጨው ከተቻለ በዲፕሎማሲያዊና ሕጋዊ መንገድ ካስፈለገም በኃይል ወደብና የባህር ዳርቻ ግዛት ለመያዝ በሚል ከኢትዮጵያውያን የሚዲያ ዘመቻዎች እንደሆነ አምናለው ስትልም ኤርትራ ገልጻለች። ይህ ባዓለም አቀፍ ግንኙነት ተቀባይነት የሌለው ሀሳብና አላስፈላጊ እንቅስቃሴ ሊወገድ የማይችል የቀጠናውን አለመረጋጋት እየፈጠረ ነው ያለችው ኤርትራ በጉዳዩ ላይ የሴኔቱ የውጭ ግንኙነት ኮሚቴና ሌሎች የሚመለከታቸው የፖሊስ ባለሙያዎች ጉዳዩን ማጣራት አለባቸው ስትል ምላሽ ሰጥታለች። በተመሳሳይ ሁኔታ የኤርትራ ወታደሮች አሁንም በምዕራብ ትግራይ የኢትዮጵያ ግዛት ውስጥ ይገኛሉ በማለት የሰጡት ያልጠራና እውነት ያልሆነ ምስክርነት ከቀጠናው ችግር ጋር የተያያዙ አሳሳቢ ጥያቄዎችን ያስነሳል ሲልም መግለጫው አክሏል። እንደዚህ አይነት መግለጫዎች ሆን ተብሎ ሉዓላዊ የኤርትራ ግዛቶችን የሚጠቅሱ መሆናቸው በዓለም አቀፍ ስምምነት ባድመን ጨምሮ እና ሌሎች አካባቢዎች ጥያቄ ውስጥ ለማስገባት እንደሆነ በተደጋጋሚ ገልጫለ ያለው የኤርትራ መግለጫ የኤርትራ ወታደሮች የሰሜን ኢትዮጵያ ጦርነቱ ካበቃ በኋላ ሙሉ በሙሉ በሉዓላዊ ግዛታችን በአዲስ መልክ ተሰማርተው ይገኛሉ ሲል አትቷል። በኢትዮጵያ በአንድ ወር ውስጥ ሰባት ጋዜጠኞች በአገዛዙ መታገታቸው ተነገረ። በኢትዮጵያ መንግስት በመገናኛ ብዙሀን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ በአንድ ወር ውስጥ ሰባት ጋዜጠኞች ታስረዋል ሲል የጋዜጠኞች መብት ተቆርቋሪው ሲፒጄ አስታውቋል። ድርጅቱ ትናንት ግንቦት 8 2017 ዓ ም ባወጣው ሪፖርት ጋዜጠኞቹ የታሰሩት በአዲስ አበባ ከተማ በሐረሪ እና በሶማሌ ክልል መሆኑን አመላክቷል። መንግስት በመገናኛ ብዙሀን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ ከታሰሩ ሰባት ጋዜጠኞች መካከል አንዱ ጋዜጠኛ አህመድ አውጋ ነው ብለዋል። ጋዜጠኛው የ16 ዓመቱ ልጁ በፖሊስ ድብደባ ምክንያት መሞቱን የገለጸ ግለሰብን ቃለመጠይቅ በማድረግ ቃለመጠይቅ በማድረጉ ከሶስት ሳምንታት በላይ ለእስር ተዳርጓል ሲል ሲፒጄ ገልጿል። የጅግጅጋ ቴሌቪዥን ኔትወርክ መስራች የሆነው አህመድ ሚያዚ 15 በምስራቃዊ ሶማሌ ክልል በቁጥጥር ስር ከዋለ በኋላ ሚያዚ 17 ግጭት በማነሳሳት ወንጀል ተጠርጥሮ ፍርድ ቤት የቀረበ ሲሆን ምርመራ እስኪደረግ ድረስ በእስር ላይ እንዲቆይ መደረጉን ስማቸው እንዳይገለጽ የፈለጉ የጋዜጠኛው ዘመድ ሲፒጄ ተናግረዋል በተመሳሳይ ወር በአዲስ ስታንዳርድ ላይ ከተደረገ ብርበራ ጋር ተያይዞ ሶስት የሚዲያው ሰራተኞች ለሰዓታት በቁጥጥር ስር ከዋሉ በኋላ መለቀቃቸውን ሲፒጄ በሪፖርቱ ገልጿል። መጋቢት 27 የሀረሪ መገናኛ ብዙሀን ኤጀንሲ አርታኢና ቢዮ ፕሮዳክሽን የተሰኘ የዩቲዩብ ቻናል መስራች ሙሀዲን አብዱላሂ ኦማር በሐረሪ ክልል በፖሊስ ቁጥጥር ስር መዋሉን ባለቤቱ ሄለን ጀማል እና ስለ ጉዳዩ መረጃ ያለው ስሙ እንዳይጠቀስ የጠየቀ ግለሰብ መናገራቸውን ሲፒጄ በሪፖርቱ አስረድቷል። ሙሀዲን ሚያዝያ ሀያ ቀን በፌስቡክ ላይ ካሰፈረው ሁለት ልጥፎች ጋር ተያይዞ ስም በማጥፋት እና የተሳሳተ መረጃ በማሰራጨት ወንጀል ተከሷል። ሲፒጄ በተመለከተው የክስ መዝገብ ሙሀዲን በአካባቢው በሚገኝ መስጊድ ላይ የተፈጸመውን ብልሹ አስተዳደር እና በክልሉ ጠቅላይ አቃቤ ሕግ ጽህፈት ቤት የተፈጸመን ውስና በተመለከ እንደተመለከተ ማጋራቱን ገልጿል። በተጨማሪም ሚያዚያ 2 2017 የፈንታሌ ሚዲያ መስራች ፋኑኤል ክንፉ አዲስ አበባ ከሚገኘው መኖሪያ ቤት በፖሊስ መወሰዱንና ከሶስት ቀን በኋላ በ15 ሺ ብር ዋስትና መለቀቁን ሪፖርቱ አመላክቷል። ሚያዚያ 15 ደግሞ የሪፖርተር ጋዜጣ ዘጋቢ አበበ ፍቅር መታሰሩንና ከሁለት ቀን በኋላ በ10 ሺ ብር ዋስትና መፈታቱን የገለጸው ሲፒጄ ከክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ እያለ ፖሊስ ያለ ፍቃድ ቪዲዮ ቀርጿል በሚል እንዳሰረው ገልጿል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ኢትዮጵያ ለፕሬስ ያላት ቦታ ተቺ የሆኑ ጋዜጠኞች በተደጋጋሚ በመታሰራቸው በግልጽ ታይቷል። እናም አሁን አገሪቱ በአንድ ወቅት እንደ ለውጥ ተቆጥሮ የነበረውን የ2013 የመገናኛ ብዙሃን አዋጅ በማጽደቅ ያገኘችውን ውጤት ወደኋላ በመቀልበስ ላይ ትገኛለች ሲሉ ተናግረዋል። ከኢትዮጵያና ከኢንዶኔዥያ የአውሮፕላን አደጋዎች ጋር በተያያዘ ቦይንግ ላይ የቀረበው ክስ ሊነሳ ነው ተባለ። የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት ሁለት ሰባት ሰላሳ ሰባት ማክስ ስምንት አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ በአውሮፕላን አምራቹ ቦይንግ ላይ የቀረበውን የወንጀል ክስ የአሜሪካ አቃቤ ሕግ ውድቅ ሊያደርግ እንደሆነ ቢቢሲ ዘግበዋል። በሁለቱ አደጋዎች ሕይወታቸውን ካጡ ሰዎች ቤተሰቦች ጋር በኢንተርኔት አማካኝነት ከተደረገ ስብሰባ በኋላ የአሜሪካ የፍትህ መስሪያ ቤት ባለስልጣናት እንዳሉት ቦይንግ ክሱ ውድቅ ሆኖ ጉዳዩን በስምምነት ለማጠናቀቅ የሚያስችለውን ሁኔታ እያጤኑ መሆናቸውን ገልጸዋል። ይህ ውሳኔም የተሰማው ፍርድ ቤት ቀደም ሲል ቦይንግ ጥፋተኝነቱን አምኖ ከስምምነት ለመድረስ የቀረበውን ሐሳብ ፍርድ ቤት ውድቅ ካደረገው በኋላ የቀረበበት የማታለል ወንጀል ክስ በሚቀጥለው ወር መታየት ከመጀመሩ በፊት ነው። ነገር ግን በኢትዮጵያ ውስጥ እና ኢንዶኔዥያ ውስጥ በደረሱት አደጋዎች የሞቱ ሰዎች ቤተሰቦች ጠበቆች በአዲሱ እቅድ በጣሙን መከፋታቸውን ገልጸዋል። ምንም እንኳን የአሜሪካ የፍትህ መስሪያ ቤት የመጨረሻ ውሳኔ ላይ አለመድረሱን ቢገልጽም በጽሁፍ የቀረበው ሰነድ ግን የመጨረሻ ውጤቱ ምን እንደሚሆን ያመለክታል ሲሉ በኢትዮጵያ አየር መንገድ አደጋ የሞቱ 34 ሰዎች ቤተሰብን የወከለው ድርጅቱ ጠበቃ ኤሪን አፕለበም ተናግረዋል። ጨምረውም ቦይንግ የእምነት ቃሉን በሰጠባቸው ወንጀሎች ምክንያት ለጠፉ 346 ሰዎች ህይወት እስካሁን ለፍርድ አልቀረበም። አሁን ደግሞ የፍትህ መስሪያ ቤቱ ከገንዘብ ቅጣት ያላለፈ ቅጣት ሳያገኘው እንዳያመልጥ ሊያደ ተደርገው ነው ብለዋል። ከስድስት ዓመታት በፊት በተለያዩ ጊዜያት በኢትዮጵያ አየር መንገድና በኢንዶኔዥያው ላይን ኤሮ አየር መንገድ አውሮፕላኖች ላይ በደረሱ ሁለት አሰቃቂ አደጋዎች ምክንያት ቦይንግ በአሁኑ ጊዜ ማጭበርበር ክሶች ቀርበውበታል ሲል ዘገባው ጠቅሷል። እጅግ ዘመናዊ ናቸው በተባሉት ቦይንግ 737 ማክስ 8 አውሮፕላኖች ላይ የደረሱት አደጋዎች የሞቱት ሰዎች 346 ሲሆኑ ምክንያታቸውም አብራሪዎቹ በአውሮፕላኖቹ ላይ መገጠማቸውን